ሰላም ውድ ቤተሰቦቻችን፣ እንደምን ቆያችሁ? ዛሬም በሌላ የኢቢኤስ እና የአባይ ቲቪ ጉዳይ ተመልሰን መተናል። ኢቢኤስ አባይ ቲቪ ላይ ከባድ አፀፋዊ ምላሽ መውሰዱን እና በዚህም አባይ ቴሌቪዥን መንገዳገዱን ከውስጥ ምንጮች ያገኘነው መረጃ ያመለክታል። እንደሚታወቀው አባይ ቴሌቪዥን የኢቢኤስ ሰራተኞችን ወደ ራሱ ሲያስኮበልል እንደነበረ ሁላችንም የምናውቀው ጉዳይ ነው። በዚህም የኢትዮጵያ የመዝናኛ የቴሌቪዥን ዘርፍ በብቸኝነት በሚባል ደረጃ ተቆጣጥሮት የነበረውን ኢቢኤስን በመፎካከር በርካታ ተመልካቾችን ወደ ራሱ እያደረገ እንደ እንደሚገኝ እንዲሁም ከኢቢኤስ ጋር ትከሻ ለትከሻ መለካካት እንደጀመረም። ከዚህ ቀደም በሰራንላችሁ ቪዲዮ እንደነገርናችሁ የሚታወስ ነው። ይህ የአባይ ቴሌቪዥን አካሄድ ያስፈራው የሚመስለው ኢቢኤስ ለአባይ ቴሌቪዥን ከባድ አጸፋዊ ምላሽን በመስጠት ከጣቢያው በርካታ ከካሜራ ጀርባ የሚገኙ ቁልፍ ቁልፍ ሰዎችን የተሻለ ጥቅም በማቅረብ በአንድ ጊዜ ጠራርጓቸው በመውሰድ አባይ ቴሌቪዥንን ባዶ አስቀርቶታል። በዚህም የተነሳ አሁን ላይ አባይ ቴሌቪዥን አንዳንድ ቀረጻዎችን ማድረግ እስከመቸገር እንደደረሰም ሰምተናል። ጉዳዩን በቪዲ ያችን በዝርዝር የምንነግራችሁ ይሆናል። ለቀዋል ከተባሉ ሰራተኞችን መሀል ከአንዱ ጋር ለመነጋገር ሞክረን ከኢቢኤስ ቴሌቪዥን የቀረበለትን አስገራሚ የደሞዝ መጠን ጨምሮ ሌሎች ያገኘናቸውን ምላሾችን እነግራችኋለን። ውድ ቤተሰቦቻችን ይህን እየተጧጧፈ የመጣውን ተቀናቃኝነት እናንተስ እንዴት ታዩታላችሁ? ፉክክሩ ጤነኛ ነው ብላችሁ ስታስባላችሁ፣ ሀሳባችሁን ኮሜንት ላይ ጻፉልን እያለን በቀጥታ ወደ ዝርዝር ጉዳዩ እንውሰዳችሁ። ቪዲዮውን ላይክ እና ሼር እንዲሁም ለቻናሉ እንግዳዩ ናችሁ ሰብስክራይብ በማድረግ ቤተሰ

እንደሚታወቀው ከሰሞኑ የኢቤስ ቴሌቪዥን እና የአባይ ቴሌቪዥን ጉዳይ መነጋገሪያ ሆኖ የቆየ ጉዳይ እንደሆነ የሚታወቅ ነው። በተለይም የመቅደስ ደበሳይ በአወዛጋቢ ሁኔታ ከኢቤስ ጋር ግጭት ውስጥ መግባትና ኢቤስን በመልቀቅ አባይን መቀላቀል ጉዳዩን ያጧጧፉ ጉዳይ ነበር። አባይ ቴሌቪዥን ከኢቤስ ሰራተኛ ሲወስድ የመጀመሪያው አይደለም። ከነራኬ ባለማየሁ ጀምሮ ሌሎችንም ሰራተኞች ያስኮበለለ ቢሆንም በመቅደስ ደበሳይ ልክ ግን ትኩረትን ያገኘና በስፋት መነጋገሪያ ለመሆን የበቃ አለ ብሎ መናገር ነገር ያዳግታል። ምናልባትም መቅደስ ደበሳይ በብዙዎች ዘንድ ያፈራችው ተወዳጅነት ይሆናል ጉዳዩን ይህን ያህል ያገነ ነው። አንዳንዶች መቅደስ በኢቢኤስ ስልክ ላይ ሳካላት ይችላል ብለው ስጋታቸውን ቢያቀርቡ ያለፉት ሶስት ሳምንታት አጀማመሯ ግን ከዚህ የተለየ ነው። ፕሮግራሞቿም በብዙዎች ዘንድ ተወዳጅነትን አግኝተውላታል። አባይ ቴሌቪዥን ከምስረታው ጀምሮ ኢቢኤስን መፎካከር አላማው አድርጎ የተነሳ መሆኑንና ይህንንም አላማውን ለማሳካት የኢቢኤስ ሰራተኞች ላይ ትኩረት ማድረጉ በብዙዎች ዘንድ ሲያስተቻቸው እንደነበረም የሚመለከት ጉዳይ ነው። በተቃራኒው ደግሞ ማንኛውም ሰው ቢሆን ወደ መረጠበት ሄዶ መስራት ይችላል። አባይ ቲቪም ቢሆን ተወዳዳሪነትን ያሳድግልኛል ብሎ ካሰበው ሰው ጋር ለመስራት የተለየ ጥቅምን ማቅረብ ትክክለኛ ነገር እንደሆነ የሚሞግቱም ጥቂቶች አይደሉም። ለዚህም እንደ ማሳያነት የውጭ ሀገር ሚዲያዎችን በመጥቀስ የአልጀዚራን ከነ ቢቢሲ እና ዘጋርዲያን በርካታ ሰራተኞችን በተሻለ ጥቅም ማስኮብለሉን እንደ ምሳሌ ይጠቅሳሉ። አልጀዚራ አስራ አንድ እና ከዛ በላይ የሆኑ ጋዜጠኞችን የወሰደው ከቢቢሲና ከዘጋርዲያን ነው። ይሄ የተለመደ አሰራር ነው። በሌላውም ዓለም ላይ እጅግ በጣም ታዋቂ በሆኑ ዓለም አቀፍ ሚዲያዎች ላይ የተሰራ ወይም የተለመደ አሰራር ነው። ይሄኛው ግን በጣም በግል ላይ በግሌ ተጋድሟል ብዬ አምናለሁ። መቅደስ ደረሳ የፈለገችበት ላይ ቦታ ላይ የመስራት መብት አላት። የፈለገችሁበትን ሚዲያ መርጣ የመሄድ መርጫ አላት። በነገራችን ላይ ውድ ቤተሰቦቻችን ከዚህ ቀደም በሰራንላችሁ ቪዲዮ ላይ አባይ ቴሌቪዥኖች እኛ ሰራተኞችን እያስኮበለልን ሳይሆን እነሱ መርጠው እየመጡ ነው እንዳሉ እንዳስደመጥናችሁ ይታወሳል። ለማስታወስ ያህል ከአባይ ቴሌቪዥን ማርኬቲንግ ማናጀር ዮርዳኖስ ስለሺ ጋር ያደረግነውን የስልክ ምልልስ በጥቂቱ እናስደምጣችሁ።

በስልክ ምልልሱ ላይ እንደሰማችሁት ማንም ከየትኛውም የቴሌቪዥን ጣቢያ የተሻለ ፕሮግራም ይዞ መጥቶ አብሮን ሊሰራ ይችላል እንጂ እኛ እንደሚባለው በጥቅም አናስኮበልልም ቢሉ አባዮች በተሻለ ጥቅም ከሰራተኞች ጋር ተደራድረው እያስኮበለሉ እንዳለ የአደባባይ ሚስጥር ነው። አሁን ደግሞ የማስኮብለሉ ተራ የኢቢኤስ ሲሆነ ይመስላል። ኢቢኤሶች የመጣባቸውን ተቀናቃኝ ቀላል እንዳልሆነ በመገንዘብ አባይ ቴሌቪዥንን በእጅጉ የሚያዳክምን እርምጃ ወስደዋል። አባይ ቴሌቪዥን አሉኝ የሚሏቸውን ወደ ስድስት የሚጠጉ ቁልፍ ሰራተኞችን በአንድ ጊዜ በኢቢኤስ እንደተቀማ ከውስጥ ምንጮች ያገኘነው መረጃ ያመለክታል። ውድ ቤተሰቦቻችን እኛም እንዲህ ያለ ነገር ሊከሰት እንደሚችል አስቀድመን እንደነገርናችሁ ይታወሳል። በሁለቱ ሚዲያዎች ተቀናቃኝነት ዙሪያ ሰፋ ባለመልኩ የሰራ ነውን ቪዲዮ ያልተመለከታችሁ ካላችሁ የቪዲዮውን ሊንክ የመጀመሪያ ኮሜንት ላይ እና ዲስክሪፕሽን ቦክስ ላይ ስላስቀመጠን ገብታችሁ ማየት ትችላላችሁ። እንዲሁም የዚህ ቪዲዮ መጨረሻ ላይ ስላስቀመጠን በዚያም ገብታችሁ ማየት ትችላላችሁ። ወደ ጉዳዩ ስንመለስ እንደሚታወቀው ምንም እንኳን በሕዝብ ዘንድ በስፋት የሚታወቁት ስክሪን ላይ የሚወጡት ጥቂት ሰዎች ቢሆኑም ከጀርባቸው ግን በርካታ ባለሙያዎች ቁልፍ ሚናን ይጫወታሉ። ያለነዚህ እነዚህ ባለሙያዎችም አንድም ፕሮግራም ማስኬድ በጭራሽ የሚቻል አይደለም። ኢቢኤስም ለዚህ ነው አባይን ለማዳከም በሚመስል መልኩ እነዚህን የጀርባ አጥንት የሆኑ ባለ ባለሙያዎች ላይ ያነጣጠረው። ኢቢኤስ ቴሌቪዥን ከአባይ ያስኮበለላቸው ሰራተኞችን ስንመለከት ደግሞ ሶስት የካሜራ ባለሙያዎች ሲሆኑ ሰለሞን ብርሃኑ፣ ዳዊት ዳምጤና ታምራት ታምራት ካሳ ይባላሉ። በጣቢያው ረዘም ላለ ጊዜ በመስራት ቢታወቁ ሶስቱም በተመሳሳይ ጊዜ ከአባይ ቴሌቪዥን ለቀው ቤቱ የካሜራ ማን እጥረት እንዲያጋጥመው ምክንያት ሆነዋል። ምናልባትም የካሜራ ሙያ ልምዱ ያላችሁ ቤተሰቦች ካላችሁን ከሰሞኑ አባይ ቴሌቪዥን ካሜራ ማን መፈለጉ አይቀርምና ጉዳዩን ተከታተሉት ልንል እንወዳለን። ከነዚህ ካሜራ ባለሙያዎች በተጨማሪ ካሌብ ዘውዱ የተባለውን ሰከላን ጨምሮ ሌሎችንም በአባይ ቴሌቪዥን የሚተላለፉት ተወዳጅ ፕሮግራሞችን ዳይሬክት በማድረግ የሚታወቅ ዳይሬክተር ሲሆን እሱም ሌላኛው ኢቢኤስን የተቀላቀለ ባለሙያ ነው። በተጨማሪም ከአዲስ አበባ ዩኒቨርሲቲ በቲያትሪካል አርት የተመረቀውና ጣቢያውን ከተቀላቀለ አንድ ዓመት አካባቢ ብቻ ያስቆጠረው ፕሮዲዩሰሩ ጋሻው የዋላሸትም ሌላኛው ተጠቃሽ ነው። ውድ ቤተሰቦቻችን እኛም በጉዳዩ ዙሪያ ከላይ ከዘረዘርንላችሁ ባለሙያዎች መሀል አንዱን ያነጋገርን ሲሆን የተሰ ጠንም ምላሽ ማንም ቢሆን የተሻለ ጥቅም ወዳለበት መሄዱ የማይቀር ነው የሚል ነበር። ይህ ያነጋገርነው ሰው አክሎም በአባይ ቴሌቪዥን እያለ ያገኘ የነበረው ደሞዝ በአስራዎቹ ሺዎች እንደነበረ፣ ነገር ግን አሁን በኢቢኤስ ቴሌቪዥን አርባ ሺህ ብር ደሞዝ እየተከፈለው ለመስራት መስማማቱን ነግሮናል። እውነት ነው፣ እንደ ሀገር ካለንበት የኢኮኖሚ ሁኔታ አንጻር ማንም ቢሆን እንዲህ ያለውን እድል ቢገጥመው ዝም ብሎ ያልፋል ብሎ ማሰብ ከባድ ነው። ሆኖም ውድ ቤተሰቦቻችን ይህን የኢቢኤስ አካሄድ እንዴት ታዩታላችሁ? የበቀል እርምጃ ወ ቾይስ እውነትም ሰራተኞቹ ስላስፈለጉት? መልሳችሁን ኮሜንት ላይ አጋሩ። ከነዚህ ግለሰቦች መልቀቅ በኋላ አባይ ቴሌቪዥን ውስጥ ቀውስ መንገሱን ሰምተናል። ምን ያህል እውነት እንደሆነ እርግጠኞች ባንሆንም አንዳንድ የውጭ ቀረጻዎችም እየተደረጉ እንደማይገኙ ጭምር እየተወራ ይገኛል። አሁን የብዙዎች ጥያቄ እየሆነ ያለው ጉዳይ በዚህ ብቻ ያበቃል ወይስ አሁንም ሰራተኛ መቀማማታቸው ይቀጥላል የሚለው ይሆናል። አባይ ሲይም ፈተና እንዴት ይወጣዋል የሚለው ሌላኛው አሳሳቢ ጉዳይ ነው። በቀጣይ አባይ ቴሌቪዥንን በማነጋገር ለ ጉዳዩ ምን አይነት ምላሽ እንደሚሰጡ እና ቀረጻዎች ተቋርጠዋል ተብሎ የሚወራውስ ነገር ምን ያህል እውነት ነው የሚለውን የምናስቃኛችሁ ይሆናል። እናንተም ቪዲዮችንን ላይክ እና ሼር በማድረግ ታበረታቱን ዘንድ እንጠይቃለን። እንዲሁም ሰብስክራይብ በማድረግ ተወዳጁን እያልን ለዛሬ እዚህ ጋር እናበቃለን። በሌላ ቪዲዮ ተመልሰን እስክንገናኝ በሰላም ቆዩ።